ተወዳጆች እንዴት ናችሁ? ሰላም ናችሁ? ሊስትሮ ካህን በታዋቂ ሚዲያ ቀረው በተወዳጁና በዝነኛው ዩቲዩበር ሐዲስ ዜማ ቀርበዋል። በዚህም በጣም ደስ ብሎኛል። ምክንያቱም መጀመሪያ በኔ በትንሹ ወይም ደግሞ ታዋቂ ባልሆንኩት ሚዲያ ቀርበው ብዙ እውቅናን አላገኙም ነበር። አሁን ግን የተሻለ ሁኔታ ደርሰዋል የተሻለ ቦታ ላይ ደርሰዋል። ለምን ካላችሁ ምናልባትም በዚህ ሚዲያ መቅረባቸው ችግራቸውን፣ ጉዳታቸውን፣ መገፋታቸውን ብዙ ሰዎች ሊያውቅላቸው ስለሚችል ብዙ ሰው ሊረዳራቸው ስለሚችል ብዙ ሰው ሊያግዛቸው ስለሚችል ብዬ ስለማመን በዛ በመቅረባቸው እኔ በጣም እድለኛ ምክንያቱም የመጀመሪያው ምክንያት እኔ ስለሆንኩ በእኔ ምክንያት ስለነበረ ይሄ ሁሉ ችግር የመጣው ማለት የትኛው ችግር አባታችን በልስትሮ ስራ እንደተሰማሩ የቀን ስራ እየሰሩ እንደሆነ እኔ ስለሆነ ያጋጠመኝ በእኔ በኩል ስለሆነ፣ ስለዚህ ይህ አባት በሐዲስ ዜማ ስለቀረቡ ደስ ብሎኛል። እስኪ በዛ ቀርበው ምን አሉ ይህ አባት እንስማቸው። ስለ እውነት እኔ አሁን ባደመጥኩት ባየሁት ነገር በጣም ተገር ያለው እንግዲህ አባት ካህን ናቸው፣ የቤተክርስቲያን አገልጋይ ናቸው። ክህነታቸው የክርስቲያን ልጆችን ምእመናንም ስጋው ደግሞ እየፈጥጡ ማቀበል፣ ንስሐቸውን እየተቀበሉ ንስሐ መስጠት፣ ምእመኑን ማገልገል ሆኖ ሳለ እሳቸው ግን ወደ አደባባይም ወደ ልመና ወደ ምንም ሳይወጡ ስራንም ሳይንቁ ወር ደውጣች የሰውን ጫማ እየጠረጉ ሸክም እየተሸከሙ ቤተሰባቸውንም ራሳቸውን ለማስተዳደር እየሞከሩ ነው እና በጣም ትልቅ ክብር የሚገባቸው ትልቅ አባት ናቸው። ስለ እውነት እኔ በእርሶ ቦታ ብሆን የማላረገውን ቦታ በአገልግሎት የሚያቁሙ ካህናት ምዕመናን እኮ መንገድ ላይ ሊያገኙ ይችላል። ጫማ የገጠረኩ እነሱስ ምን ይላሉ ብዬ የምሳቀቅበት አይነት ሁኔታ ውስጥ ነው የምገባው እና ያ ነገር ሁሉ ሳይዞት ልጆቹንም እርሶንም ለማስተዳደር ይህም ማድረጎ በጣም በጣም ያስደንቃል፣ የሚያስገርማለን እኚህ አባት ከዚህ በኋላ ጫማ መጥረግ የለባቸው ሸክም መሸከም የለባቸው፣ ወደ ቤተክርስቲያን አገልግሎት መመለስ አለባቸው። ይሄ ደግሞ የእኛ የኦርቶዶክሳውያን ሁላችንም ኃላፊነት ነው። ኦርቶዶክሳውያን ብቻ ሳይሆን ማንኛውም ይህንን ሰው ቻ የሚመለከት ሰው ይሄን ነገር ኃላፊነት አለበት ብዬ ነው ማስበው እና በተቻላችሁ መጠን በአቅምም አካባቢ እስክሪ ላይ በምተካካውንት እያገዛችሁ ከዛም በተጨማሪ ደግሞ ወደ ቤተክርስቲያን አገልግሎት የሚመለሱበትን ነገር ፕሮዲሰሪ አመጣዋለች ይህንን ስራ የሚሰሩበትን የሚጠቀሙበትን እንግዲህ መሳሪያ ታዩት አላቸው። ከዛ ኋላ ወደ መጨረሻ ላይ ግን እንግዲህ እንደ ቤተክርስቲያን አገልግሎት በጥምጣማቸው፣ በጋቢያቸው፣ በመስቀላቸው መጨረሻ ላይ ፕሮግራሙ ስንጨርስ ለብሰው ቆሞ ባርከውን ጸሩት አድርገው የምንለያይ ይሆናል። እስቲ ግን አሁን እየሰሩበት ያለውን እንግዲህ መሳሪያ አቁም የሚያቀኝ ሰው ካየው አዎ በጣም ደስ ይላል። እጅግ እናመሰግናለን። ሐዲስ ዜማ ምርጥ ወጣት ብዙ ጊዜ የተቸገሩ ልጆችን ሲያግዝ ነው የማውቀው እና የምረዳው። በጣም ላመሰግነው ወደድኩኝ። ምክንያቱም ብዙ ሚዲያዎች አሉ፣ ብዙ ትልልቅ ሚዲያዎች አሉ። እነሱ ይሄን አባት ሊያዋቸው ሊጠይቋቸውም ባልፈልጉበት ሰዓት ይሄ ግን ምርጥ ወጣት አዲስ ዜማ በቤቱ አቅርቧቸዋል። እና ለዚህ ደግሞ ለእንደዚህ ያሉ ሰዎች ምስጋና ይገባል ብዬ አስባለሁ። በነገራችን ላይ በፊት ቆይቷል፣ ከሶስት ወር ፊት አካባቢ ነው፣ ከሁለት ወር በፊት አካባቢ የሆነ የሰማሁት መረጃ ነበር። ምን አይነት መረጃ? እነዚህ ምስኪን ካህናት ማለት ነው። ይሄ ብቻ አይደለም፣ ሌላ አንድ ምስኪን አሉ። እንደዚሁ ስራ የታገዱና ከአገልግሎት የተከለከሉ አባቶች አሉ የእሳቸው ጓደኛ ናቸው እና አባይ ሚዲያ ላይ ቀርበው ኢንተርቪው አድርገው ተመልሰው ነበር አሉ እና ከዛ በኋላ ግን ያ ቪዲዮ እንዳይለቀቅ ሆኖ ታፍኖ ቀረ። በጣም ያሳዝናል። ለምን የሚለው እንግዲህ ያው ሁላችንም መገመት እንችላለን። የሆነ የሆነ ነገር አለ ማለት ነው እና ስለዚህ ብዙ ሰዎች እንደዚህ ያሉ የተገፉ ሰዎችን ወደ ቤታቸው ለማቅረብ ወደ ሚዲያ ለማቅረብ ብዙ ዝግጁ አይመስሉኝም እንዳውም ከዛ አልፎ አንዳንዶቹ ይላሉ እንደ ድራማ ሁሉ ያሰቡ ሰዎች ማለት ይቅር ይበላቸው ሰው ቢቸግረው ቸግረው በሊስትሮ በመስቀሉ ይቀልዳል መስቀል አስሮ ሊስትሮ ይጠርጋል። የፈለገውን ያክል ድራማ ቢሰራም ለማንኛውም ለሁሉም ልቦና ይስጠው አዲስ ዜማን ግን ከልብ እናመሰግናለን ክብር ይስጥል እውነት እኔ በጣም ነው ደስ ሲያል እንደዚህ ያሉ ሰዎችን ማግኘት አሁን ብርቅና ውድ እየሆነ ነው፣ ዘመናችን ማለት ነው። ስለዚህ እኔ ለዚህ ልጅ በጣም ክብር አለኝ። እንግዲህ አባታችንም እግዚአብሔር ያግዛቸዋል፣ በእርግጠኝነት ወደ ስራቸው ይመለሳሉ ብዬ አስባለሁ። መቼም ወድቆ የቀረ የለም፣ እግዚአብሔር ያነሳል። አንድ ቀን ምክንያት ሆኖላቸው ምክንያት እግዚአብሔር ምክንያት ሁኖላቸው ወደ ስራቸው ወደ አገልግሎታቸው እንደሚመለሱ ተስፋ ሰንቄ ነው ያለሁት እና ለማንኛውም ግን ዛሬ ያየሁት ቪዲዮ በአዲስ ዜማ ላይ ቀርቦ ስላየኋቸው ደስ ብሎኛል። እስኪ እንስማቸው እስከመጨረሻው። አጋጣሚ ሸሽቸ ነው የሚሄዱ። ምክንያቱም አንደኛ ሰው አስታቅቃል፣ ሁለተኛ ደግሞ ትችትም አለ። ሰው ሳይረዳ ሳይረዳህ እንዴት ሊስት ሮት ታደርጋለ የሚል ጥያቄ፣ አሁን እንዳየነው ቅድም ስሰራ ጉንብስ ስል መስቀሉ በወደቀው ድራማ ነው ያሉ ሰዎች አሉ። ስለዚህ እንዲህ እንዲህ አይነት ነገሮች እንዳይገጥሙ አሁንም እዚህ ጋር ያቀረበው እርግጠኛ ነኝ ድራማ ነው የሚሉት ሌላ ነገር አይሉ። ስለዚህ ከዚህ ከዚህ አንጻር ከሚያውቀኝ ሰው እየራኩ ነው የምሰራው፣ እንኳን ልጆቼ ከሚያውቀኝ ሰው እየራኩ ነው የምሰራው፣ ረቄ ነው የምሰራው። እርሰን የምኞቱም ፍላጎቱም በቃ ወደ ቤተክርስቲያን አገልግሎት ተመልሶ ቤተክርስቲያን እያገለገሉ የሚለኮሱ መኖር ነው። ይሄ በወደ ቤት ውስጥ ያመመለስ ነው የምፈልገው። ሰዓታ ትወዳሉ በሽት ተመልካቾች፣ ፍርዱን ለእናንተ ትቻለሁ። አባታችን በዚህ መልክ እያየናቸው እያገለገሉ ቆዩ ወይስ ደግሞ ድንቅድን ባየናቸው መልኩ እንያቸው? እናመሰግናለን። ክብር ይስጥልን። ያው በዚህ መልክ ኢንተርቪው አድርገዋል፣ ተነጋግረዋል፣ ጠይቋቸዋል ማለት ነው። ችግራቸውን እንግዲህ የምትችሉ ሰዎች ያው አግዟቸው፣ እርዷቸው። እንደዚህ ያሉ ሰዎችን በእርግጠኝነት ማገዝ መርዳት፣ ህጉቃችን ከእግዚአብሔር ጋር ብቻ ነው፣ ከሰዎች ጋር አይሆንም። አዎ፣ ብዙ ጊዜ የምለው ነገር ነው። ታዋቂ ሰዎችን ስናግዝ ብዙ የሚያቀን ሚዲያ፣ ብዙ የሚከተለን ሰው ሊበዛ ይችላል። እንደዚህ ያሉ ምስኪኖችን በተለይ ደግሞ ካህናትን ስናገዝ ደግሞ ብዙ ሰው ላቀን ይችላል። እና ስለዚህ ይሄን አባት አሁንም መርዳት ማገዝ እውቅናችን የሚገኘው ከማን ነው? ከእግዚአብሔር ብቻ ነው። እና እንግዲህ አዲስ ዜማንም ክብር ይስጥልን እያመሰገንን ነው። ደስ ብሎኛል። እኔ በግሌ ለዚህ ያሉ ምስኪኖችን ወደ ሚዲያ አቅርቦ ወደ ሕዝብ ተደራሽ ማድረግ ትልቅ ጸጋና ትልቅ ማስተዋል ነው እና ስለዚህ ስለ ሁሉም ነገር እናመሰግናለን ክብር ይስጥልን።